ይበጤ ዛሬ በጣም የሚጠቅምሽን ምክር ይሽልሽ መጥቻለሁ። ይህም በመታደርጊበት ጊዜ ማንኛውም ወንድ ልጅ ወደ ህይወትሽ የማይመጣበት ምንም አይነት ምክንያት የለም። ምክንያቱም ማንቺ አስቀድመሽ በራስሽ ላይ የምትሰሪ ሴት ስለሆንሽ፣ አሁን የምንመለከታቸውን ነገሮች በትክክል ተግባር ላይ ማዋል ከቻልሽ ማንኛውንም ወንድ የመማረክ እንዲሁም ደግሞ በዙሪያሽ ባሉ ሰዎች መወደድን ትችያለሽ። በያላችሁበት ሁሉ ሰላም ጤና ፍቅር ለእናንተ ይሁን ውድ ቤተሰቦቼ፣ እንደምን ቆይታችኋል? እንደምን ከርማችኋል? ዛሬም በአዲስ ትምህርታዊ ርዕስ ተመልሰን መጥተናል። የዛሬው መልእክታችን ከመቀጠላችን በፊት ወይም ቪዲዮ ላይክ በማድረግ ቻናላችንን ደግሞ ሰብስክራይብ በማድረግ እንድትጀምሩት ከወዲሁ ጋብዛችኋለሁ። መልካም ቆይታ ሁሉም ሰው በተለይም ደግሞ ሴት ልጅ በወንድ ልጅ መወደድን ትፈልጋለች አይደለም ወንዶችም ደግሞ እንዲሁ በሴት ልጅ መወደድን እንፈልጋለን ነገር ግን ደግሞ በተቃራኒ ጾታ ለመወደድ ምን ምን አይነት መስፈርቶችን ማሟላት አለብኝ የሚለው ነገር ዞሮ ዞሮ ወደኛ ወደ ራሳችን ተመልሶ ስለሚመጣ ነው ምክንያቱም ብዙ ቻሌንጅ ብዙ ፈተናዎች የሚገጥሙን በተለይ ተቃራኒ ጾታ ወደኛ እንዲሳብ እኛም ደግሞ የምንፈልገውን ሰው በእጃችን የምናስገባበት መንገድ ወይም ደግሞ ዘዴ ማወቅ ስለሚጠቅመን ነው በተለይ ደግሞ ዛሬ ወንድ ልጅ ወደ አንቺ እንዲሳብ እንዲሁም ደግሞ በዙሪያሽ ያሉ ሰዎች እንዲያከብሩሽ፣ በዙሪያሽ ባሉ ሰዎች ለመወደድ፣ ከዛም ከፍ ሲል ደግሞ በተቃራኒ ጾታ ለመወደድ ለመፈለግ ማድረግ ስላሉብሽ ነገሮች ነው የማወራው። የመጀመሪያውን እንመልከት። በምትናደጂበት ጊዜ ወዲያው ስሜትሽን ለመግለጽ ጥረትን አታደርጊ። ነገር ግን በተቃራኒው ደግሞ ዝምታን መምረጥ መቻል አለብሽ። ብዙ ሰዎች ቼክ የሚደረጉት ሴቶች፣ በተለይ ደካማ ጎናቸው ሲነካ ወዲያው ያን ስሜታቸውን መቆጣጠር አይችሉም፣ ይናደዳሉ፣ ይግላሉ። ይሄ ደግሞ ወደ አልተገባ ንግግር ሊያስኬዳቸው ይችላል። ያ ንግግርሽ ደግሞ በማህበረሰቡ ዘንድ፣ በተለይ በተቃራኒ ጾታ ዘንድ እንዳትፈለጊ እንዳትወደጂ ሊያደርግሽ ይችላል። ነገር ግን ደግሞ ምንድን ነው ማድረግ ያለብሽ በዚህ ሰዓት ንዴት በሚገጥምሽ ጊዜ በተቻለሽ መጠን መረጋጋት መቻል አለብሽ። የሚያናድዱ ነገሮች የሉም ነው? አይ፣ አሉ። የሚያናድዱ ነገሮች አሉ፣ ነገር ግን ደግሞ ንዴትሽን የምትቋቋሚ ሴት መሆን ይጠበቅብሻል። ይህም በምታደርጊበት ሰዓት በተለይ ተቃራኒ ጾታ ወይም ወንድ ልጅ አንቺን በሚመለከትበት ጊዜ ምን ያህል ውድ የሆነች ሴት ነች፣ ምን ያህል ስሜቷን መቆጣጠር የምትችል ሴት ናት ብሎ ከአንቺ ጋር ቀረቤታን ለመፍጠር ጥረትን ያደርግ ይጠይቃል። ምን ስታደርጊ? በምትናደጂበት ጊዜ ንዴትሽን ተቆጣጥረሽ በዝምታ ማለፍ ስትቺ ሌላው ደግሞ ማዳበር ያለብሽ ሰብዕና ወይም ደግሞ መገንባት ያለብሽ ሰብዕና፣ በተለይ ራስሽን ከሌሎች ሰዎች ጋር ማወዳደር ማቆም መቻል አለብሽ፣ በወንድ ልጅ ለመወደድ፣ ወንድ ልጅን ፍቅር ለማስያዝ የምትፈልጊ ከሆነ ይሄ ምን ማለት ነው መሰለሽ? ማናችንም ለወንድም ለሴትም የሚያገለግል ነገር ነው። ማናችንም ከራሳችን ጋር ነው መወዳደር ያለብን። ከራሳችን ጋር ነው ስላችሁ መቼ ነው? ከትናንትናው ማንነታችን ጋር ነው መወዳደር ያለብን እንጂ በዙሪያችን ካሉ ጓደኞቻችን በዙሪያችን ካሉ ሰዎች ጋር አይደለም ውድድራችን። ምክንያቱም ይሄን በምታደርጊበት ጊዜ ራስሽን እያጣሽው ማንነትሽን ሌሎች ሰዎች ውስጥ መደበቅ ትጀምር ያለሽ። ይሄ ደግሞ ምንን ያመጣል መሰለሽ ሌላ ሰው ስብና እንድትላብሽ ሊያደርግሽ ይችላል። ምክንያቱም በዛ ማንነት የሆነ ወንድ ወዶሽ ወደ ሕይወትሽ ራሱ ቢቀርብ ያ ማንነት ያንቺ ስላልሆነ ሊመለስ ይችላል። ስለዚህ እህቴ ከትናንትናው ማንነትሽ ጋር ተወዳደሪ እንጂ ከሌሎች ሰዎች ጋር ራስሽን ውድድር ውስጥ አታስገቢ። ምክንያቱም ራስሽን ሌሎች ጋር መወዳደር በምትጀምርበት ጊዜ ያለሽ ስብና ያለሽ ፖቴንሻል ያለሽ ማንነት ያለሽ ሙሉ ስብናሽን እያጣሽ ትሄጃለሽ። ይሄ ሲሆን ደግሞ ወንድ ልጅ ባንቺ ላይ ኮንፊደንስ የለውም። ወንድ ልጅ ቀርቦ ሊያናግርሽ ፈቃደኛ አይሆንም። ምክንያቱም ሌሎች ሰዎችን ለመምሰል ጥረት እያደረግሽ ስለሆነ ሰልፍ ኮንፊደንት የሆንሽ ሴት አትሆኝ። ራስን መሆን በጣም አስፈላጊ ነው። ከራስ ጋር መወዳደር፣ ሌሎችን ከራስ ጋር ማወዳደር ማቆም መቻል አለብሽ። ወንድ ልጅ በአንቺ ፍቅር እንዲያዝ ተወዳጅ ሴት ለመሆን የምትፈልጊ ከሆነ ሌላኛው ሊኖርሽ የሚገባ ባህሪ በተለይ ደግሞ ወንድ ልጅ ከአንቺ ፍቅር እንዲይዝ ወንድ ልጅን ፍቅር ለማስያዝ የምትፈልጊ ከሆነ ልታዳብሩ የሚገባው ባህሪ በራስ መተማመን ያላት ሴት መሆን መቻል አለብሽ። ብዙ እህቶች ትጠይቁኛላችሁ። ወንድ ልጅ እንደዚህ ያደረገኝ፣ ብዙ ጉዳኝ፣ በስሜት የተጫወተ የምትሉ ሴት እህቶች አላችሁ። ምን መሰላችሁ እህቶች፣ በተለይ እስኪ ራሳችሁ ላይ ለመስራት ሞክሩ እስኪ በራስ መተማመን ያላት ሴት ለመሆን ጥረትን አድርጉ። እስኪ በማንም ሰው ላይ የማትደገፍ ሴት ለመሆን እስኪ ጥረትን አድርጉ። ምክንያቱም ሙሉ ልብሽን ለአንድ ወንድ ልጅ ሰጥተሽ ማንነትሽን ሁሉ ለወንድ ልጅ አራግፈሽ ሰጥተሽ በኋላ ላይ መቼም ቀን ይዞት የሚመጣው ነገር አናውቅምና ያ ሰው ቢቀየርብሽ በኋላ ላይ ልብሽ መሰበር፣ ሐዘን፣ ዲፕሬሽን ውስጥ መግባት ይሆናል። ነገር ግን ደግሞ በራሷ የምትተማመን ኮንፊደንት የሆንሽ ሴት ከሆንሽ ግን ማንም ሰው ልብሽን ከፍና ዝቅ ሊያደርገው አይችልም። ማንኛውም ሰው መጣ ሄደ በህይወትሽ ላይ የሚያመጣው ተጽዕኖ የለም። ምናልባት ለጥቂት ጊዜ ትንሽ መንገራገጮች በህይወትሽ ሊከሰቱ ይችላሉ እንጂ ካልሆነ ግን በራስ መተማመንኗን የገነባሽ ሴት ስለሆንሽ ፈጽሞ ልትወድቂ አትችይም። ስለዚህ እህት የለብበኝ ያለሽን ማንነት ያለሽን ስብዕና ከፍ ለማድረግ የምትፈልጊ ከሆነ በራሷ የቆምሽ ሴት፣ በራስ መተማመን ያላት ሴት ለመሆን ጥረትን አድርጊ። ምናልባት ከዚህ በፊት በራስ መተማመን በማጣት ብዙ ተጎድተሽ ብዙ አዝነሽ በወንዶች ተጎድተሽ በዙሪያሽ ባሉ ሰዎች እንኳን ልብሽ እስኪደማ ድረስ በጣም ተጎድተሽ ሊሆን ይችላል። እህቴ ዛሬ ግን እስኪ እውቀት ይሆንሽ፣ ዛሬ ግን ልብ በይናስ የሚ በራስ መተማመን ሊኖርሽ ይገባል። ሌላው እንግዲህ ማዳበር ያለብሽ ስብእና፣ በተለይ ወንድ ልጅ ወደ አንቺ እንዲሳብ ተወዳጅ ሴት ለመሆን የምትፈልጊ ከሆነ ሊኖርሽ የሚገባ ባህሪ፣ በተለይ ሌሎች ሰዎችን ከማማት መቆጠብ አለብሽ። ሀሜትን ከራስሽ ላይ ማስወገድ መቻል አለብሽ። ይህም በምታደርጊበት ጊዜ ታዲያ ለራስሽ ጊዜ መስጠትን ትጀምሪያለሽ። ሌሎች ሰዎችን ከመኮንንሽ ይልቅ ራስሽ ላይ መስራትን ትጀምሪያለሽ። በተለይ ከወንድ ልጅ ጋር ደግሞ በምትገናኙበት ጊዜ ስለ ሁለታቸው ግንኙነት ብቻ ማውራትን ምርጫሽ ማድረግ አለብሽ። ያለበሽ እንጂ ጓደኛዬ እንደዚህ ያደረገችን፣ ጓደኛዬ እንደዚህ ሆነች፣ እርሷ እኮ እንደዚያ፣ እርሱ እኮ እንደዚያ በሚል አይነት ከማይጠቅምሽ ወሬ ከማይጠቅምሽ ሃሜ መራቅ አለብሽ። ይህን በምታደርጊበት ጊዜ ምን መሰለሽ፣ ወንድ ልጅ የሚገነዘበው ውስጥሽን ማንበብ ይጀምራል። ምክንያቱም ደግሞ ሳይኮሎጂ ምን ይላል መሰላችሁ፣ አፍ በተከፈተ ቁጥር ጭንቅላት ይለካል ይባላል። እዚህ እህቴ ከመታዘብ ወንድ ልጅ ከሚታዘብሽ፣ ወንድ ልጅ አንቺን ቴስት ከማድረጉ በፊት መጠንቀቅ መቻል አለብሽ። ከዚሁም ጋር ተያይዞ ታዲያ መነሳት ያለበት በተለይ ተወዳጅ ሴት ለመሆን የሚጠቅምሽ ነገር ያንቺ ንግግር ከዝምታሽ ሲበልጥ ብቻ መናገር መቻል አለብሽ። ይሄ ማለት ዝምታን መምረጥ መቻል ይኖርብሻል ማለት ነው። ምክንያቱም ዝም ብለሽ የሚጠቅመውንም የማይጠቅመውንም ዝም ብለሽ ማውራት የለብሽም። በተለይ ወንድ ልጅ ጋር ስትሆኝ፣ ንግግሮችሽ እንደ በራስ መተማመኗ ከፍ እንዳለ ሴት የተቆጠበ ታርጌተድ የሆነ ወሬን ማውራት መቻል አለብሽ። ይህም በምታደርጊበት ጊዜ ተራ ወሬ ተራ የማይጠቅሙ ሀሳቦችን እንኳን ከአንቺ ጋር ሊያወራ ይዞት እንኳ ቢመጣ በንግግሮችሽ ቴስት ስለሚያደርግሽ ያን ወሬውን ያን ንግግሩን ያን ሀሳቡን ፈጽሙ ሊተው ሊረሳው ላይ ይችላል። ስለዚህ እህቴ በወንዶች ልጅ መወደድ የምትፈልጊ ከሆነ አሁን የዘረዘርኳቸው አሁን የጠቀስኳቸውን ነገሮች በተግባር ላይ ማዋል አለብሽ። ታዲያ ልብ በይ፣ ህይወት ሁል ጊዜ ትምህርት ቤት ነች እንጂ እችም ቪዲዮ ብቻ ስለሰማሽ ቶታሊ ህይወቴት ይቀየራል ብሎ መደምደም ወዳልሆነ ስህተት ይዞች ሊመራ ስለሚችል ጥንቃቄ ጥያቄ ማድረግ አስፈላጊ ነው። ነገር ግን ግብዓት ይሆንሻል ብዬ አሰብኳቸውን ሀሳቦች ነው ለዛሬ አቀረብኩላችሁ። ፍቅር ውስብስብና ዘርፈ ብዙ ስሜት በውስጡ ያለ ኃይል ነው። ይህም ከፍተኛ የመሳብ ስሜትን መቀራረብንና ስሜታዊ ትስስርን ሊያካትት ይችላል። ፍቅር ብዙውን ጊዜ የሚገለጸው ለሚወዱት ሰው ጥሩን የመፈለግ ስሜት ሲሆን እና ደግሞ በአስቸጋሪ ጊዜያት እንኳን ለፍቅር አጋራችን የመርዳት ስሜትን በምናንጸባርቀው ልክ ነው። ታዲያ በፍቅር አጋርሽ መወደድና መፈቀር የምታስቢ ከሆነ እነዚህን አሁን የምንመለከታቸውን ጥበቦች ልታውቂያቸውና ልትተገብሪያቸው ይገባል። ተወዳጅ ና ተፈቃሪ ሁሌም ደግሞ በፍቅር አጋሪሽ ዘንድ ሞገስ ያላት ሴት የተከበረች ሴት መሆን የምትፈልጊ ከሆነ የዛሬው መልእክት ላንቺ ነው። በፍቅር አጋሪሽ መወደድና መፈቀር ከዛም ከፍ ሲል ደግሞ ሞገስ ያላት የተከበረች ሴት መሆን የምታስቢ ከሆነ አሁን የምናያቸውን ጥበቦች ልታውቂያቸው፣ ማወቅን ብቻ ሳይሆን ደግሞ ተግባር ላይ ልታውያቸው ይገባል። ስለዚህ አሁን የምናያቸው ሊኖሩ የሚገቡ ባህሪያቶች ናቸው። እነዚህ ባህሪያቶች ምን ምንድን ናቸው የሚሉትን መመልከት እንጀምራለን። የመጀመሪያውና ከሁሉ መቅደም አለበት ብዬ የማስበው ፈጣሪሽን የምትፈሪ ሴት መሆን አለብሽ። እህቴ በፍቅር አጋርሽ ክብርና ሞገስን፣ መወደድን፣ መፈቀርን የሚያስገኝልሽ ዋነኛውና አንደኛው ነገር ፈጣሪሽን የምትፈሪ ሴት መሆን መቻል አለብሽ። ይሄ ነው ታዲያ ሰውን ለሰውነት የሚያበቃው የሚባለው። ታዲያ አንዲት ሴት ደግሞ ፈጣሪዋን የምትፈራ ከሆነች እርሷ ጥበበኛ ናት፣ እርሷ አስተዋይ ሴት ናት፣ እርሷ ትዕግስተኛ ናት። ሁሉን ነገር እንደፈለገች አትናገርም፣ ንግግሮቿ የተቀመሙ ናቸው። ሁሉን ታከብራለች፣ ትህትናዋ አቻ አይገኝለትም። ከዚሁ ጋር ተያይዞ ታዲያ በፍቅር አጋሯ ዘንድም ያላት ስፍራ ከፍተኛ ይሆናል ማለት ነው። የምታደርገውን ነገር ሰው አየኛል አየኝ ብላ አይደለም የምታደርገው፣ ፈጣሪ ያየኛል በሚል ጥሩ ካልሆኑ ነገሮች ደግሞ ትሸሻለች። ምክንያቱም ውስጥ ፈጣሪዋን የምትፈራ ሴት ስለሆነች ታዲያ ይሄ ያቺን ሴት ማን ሊያጣት ይፈልጋል? ማንኛውም ወንድ ሊያገኛት የኔ ብትሆን ብሎ የሚመኛት አይነት ሴት ነች። ለምን ካልሽኝ ደግሞ ሁሉም ወንድ በህልሙ፣ በሀሳቡ፣ በእቅዱ የሚስላት ሴት ስለሆነች ነው፤ ይቺ ፈጣሪዋን የምትፈራ ሴት። ታዲያ በተለይ ደግሞ በፍቅር አጋሪሽ ዘንድ እጅግ እንድትወደጅ እጅግ እንድትከበር የሚያደርግሽ ነጥብ ፈጣሪሽን የምትፈሪ ሴት መሆን መቻል አለብሽ። ሌላኛው ራስሽ ማዳበር ያሉብሽ ነገሮች ሊሆኑ ይችላሉ። ሌሎቹ የሚከተሉ ነገሮች ናቸው። በመጀመሪያ ግን ፈጣሪሽን የምትፈሪ ሴት መሆን አለብሽ። አንድ የፍቅር አጋሪሽ እንዲያከብርሽ እንዲወድሽ፣ ክብር እንዲሰጥሽ፣ እንዲያሞጋግስሽ የምትፈልጊ ከሆነ አስቀድመሽ ማድረግ ያለብሽ ነገር ፈጣሪሽን መፍራት መቻል አለብሽ። ሌላኛው ተወዳጅና ተፈቃሪ የሚያደርግሽ ማንነት ወይ ደግሞ ስብዕና መገንባት አለብሽ ብዬ የማስበው ታማኝ ሴት መሆን አለብሽ። ታማኝ መሆን በጣም ዋጋ አለው። ታማኝነት ለራስ ነው የሚባል የለ። በተለይ ደግሞ በዚህ ዘመን ታማኝ ሚስት ወይም ደግሞ ታማኝ ባል እንደማግኘት በጣም እድለኛነት የለም። ስለዚህ አንቺ ደግሞ ፈጣሪሽን የምትፈሪ ሴት ከሆንሽ፣ ሳታውቂ ወይም ደግሞ ያ ማንነትሽ ራሱ ታማኝ እንድትሆኒ ሊያስገድድሽ ይችላል ማለት ነው። በእርግጥ ድሮ ድሮ የታማኝነት ነገር የሚያሳስባት ሚስት ብቻ ነበረች አይደል? ለሚባለው፣ አሁን ላይ ግን ወንድም ሴት ልጅ ወይም ደግሞ የፍቅር አጋሩ ታማኝ እንድትሆንለት ይፈልጋል። ይሄም ደግሞ በዚህ ዘመን በጣም እያሳሰበው የመጣበት ነገር፤ ምክንያቱም ብዙ ነገሮችን አይታ እኔ ይሄ ጉዳይ የለኝም ጥላኝ ትሄዳለች የሚል ፍርሃት። ኢቭን ለአንቺ ፍቅር ካለው በቃ፣ አንቺ ደግሞ ለሱ ፍቅር ከሌለሽ ጥሎ መሄድ ብቻ። ብዙ ነገሮችን መዘርዘር እንችላለን፤ ነገር ግን አንድ ላይ ያለሽው ለፍቅር አጋርሽ ታማኝ ሴት መሆን አለብሽ፤ ምክንያቱም እርሱ ባይታመን ራሱ አንቺ ታማኝ ሴት ሆነሽ መገኘት ማግኘት ነው ያለብሽ። ምክንያቱም ሁሉም የራሱን ዋጋ ነው የሚያገኘው። ጥፋትም ሲያጠፋ በጥፋቱ የሚቀጣው እርሱ ራሱ ነው። እናም እህቴ አንድ ነገር ማወቅ አለብሽ። አንቺ ለቤትሽ ለፍቅር አጋሪች ታማኝ ሴት ስትሆኚ ወንድ ልጅ ያከብርሻል። ወንድ ልጅ ይወድሻል። ለአንቺ ያለውን ስፍራ ከፍተኛ ይሆናል። ይህን በምታደርጊበት ጊዜ ታዲያ ደግሞ የፍቅር አጋሪች ለአንቺ ያለው ፍቅር ምን ልበልሽ፣ በቃ መስዋዕትነትን ሊከፍልልሽ ፈቃደኛ ይሆናል ማለት ነው። ስለዚህ ታማኝ ሴት ሁኚ። ብዙ ነገሮች ሊያታልሉሽ አይገቡም። ምክንያቱም ገንዘብ ሊሆን ይችላል፣ ሀብት ሊሆን ይችላል፣ ብዙ ነገሮችን ልናይ እንችላለን። አሁን ካለሽበት አንጻር ሌሎች የተሻሉ አይነት ኑሮን ስትመለከጂ አይምን አለ እኔስ ብሄድ የሚል አይነት አስተሳሰብ አይምሮሽ ላይ ሊቀረስ አይገባም። ታማኝ ሴት መሆን አለብሽ። ፈጣሪሽ የምትፈሪ ሴት ሁኚ። ይህን ስታደርጊ ታዲያ ወንድ ልጅ ላንቺ ያለው የፍቅር ስሜት ከፍተኛ ይሆናል ማለት ነው። እርሱ ሌላ ቦታ እንኳን ለመሄድ ቢያስብ ታማኝነትሽን ያየውና ህሊና ነው ይወቅሰዋል ከዚህ ከዛ ካሰበው ጥፋቱ ለመመለስ ፈቃደኛ ይሆናል ማለት ነው። ሌላኛው በፍቅር አጋሪሽ ዘንድ ለመወደድ ለመከበር ሞገሳም ሆነሽ ለመቅረብ የምታስቢ ታስቢ ከሆነ ማድረግ ያለብሽ ፍቅርን ከቃላት በበለጠ በተግባር ማሳየት መቻል አለብሽ ይህ ታዲያ ምንድን ነው ብዙዎቻችሁ እወድሃለሁ በቃ የኔ ጌታ የኔ ፍቅር ከማለት በዘለለ በተግባር ማሳየት መንከባከብ ፍቅርን መስጠት በቃ ያላችሁን ነገር መካፈል መቻል ይኖርባችኋል ይህም በምታደርጊበት ሰዓት ታዲያ የፍቅር አጋሪሽ ስትንከባከቢ ለአንቺ ያለው የፍቅር ስሜት ከፍ እያለ

ላንቺ ያለው አታችመንት ላንቺ ያለውን ጊዜ መስጠትን ካለበት ጊዜ ደግሞ እየጨመረ የሚሄድበት ሁኔታ ሊፈጠር ይችላል። ስለዚህ ፍቅርን ከቃላት በዘለለ በተግባር ማሳየት መቻል አለብሽ። ስትንከባከቢው ከባከቢው ራሱን በቀን ንጽናውን የማይጠብቅ ከሆነ እንደዚህ ብታደርግ ሀሳቦች አለ አይደለ? እንክብካቤ ለእርሱ ጥሩ ነገሮችን መመኘት፣ ያለውን እቅድ መደገፍ፣ እንዲህ ብናደርግ እንደዚያ ብናደርግ ብሎ ማሰብ አብሮ መወያየት መቻል ነው። ይሄ ታዲያ ምን ያመጣል ማለት መሰላችሁ በመካከላችሁ ያለውን አታችመንት እያላቀው ከፍ እያደረገው ይመጣል ማለት ነው። ታዲያ በዚህ ጊዜ ከአንቺ መለየትን አይፈልግም። ሁል ጊዜ ከአንቺ ጋራ መሆንን ይፈልጋል። ምክንያቱ ውስጥ ትንከባከቢዋለሽ። በእርግጥ እርሱም አይንከባከብሽ እያልኩኝ አይደለም። ሁሉም ነገር ልካላለ አለ፣ እኛ በሰጠነው ልክ ነው ሁሉንም ነገር የምናገኘው። ስለዚህ ተንከባከቢው አንድ ላይ የምትኖሩ ከሆነ ባለቤትሽ ከሆነ ደግሞ ጥሩ የሆኑ ምግቦችን በመስራት ለእርሱ የሚያስፈልገውን የሚያስደስተውን ነገር በመስራት አብራችሁ ማሳለፍ መቻል አለባችሁ። ይህ ነው ታዲያ ፍቅርን የሚያጠነክረው ይህ ነው አንድነታችሁ፣ ህብረታችሁ፣ ያላችሁን አንድነት አታችመንታችሁን ከፍ እያደረገው የሚመጡ ያ ካልሆነ ግን በመካከላችሁ የሆነ ንፋስ ከገባ እርሱ ሌላ ቦታ የሚመለከት ከሆነ በቃ ፍቅራችሁ መሀል ዝም ብሎ ቃላት ድርደራ ከሆነ የቃላት ድርደራ የቃላት ሽንገላ ብቻ የሚሆን ከሆነ ሆነ የእናንተ የፍቅር ግንኙነት አይጸናም ወይም ደግሞ አይቀጥልም ተግባርን ይፈልጋል ፍቅር ከቃላት ያለፈ ነው ፍቅር በተግባር ማሳየት መቻል አለብሽ ይህም በምታደርጊበት ጊዜ የፍቅር አጋርሽ ላንቺ ያለው ስሜት ላንቺ ያለው መውደድ ከፍ እያለ ይመጣል ሌላኛው እንግዲህ የፍቅር አጋሪሽ ይበልጥ የሚወድሽና የሚያከብርሽ ሴት መሆን የምትፈልጊ ከሆነ ራስሽን ወይም ደግሞ ውበትሽን መጠበቅ መቻል አለብሽ። አይሽ እህቴ፣ የፍቅር አጋሪሽ ይበልጥ የሚወድሽና የሚያከብርሽ አንቺ የራስሽን ንጽህና ስትጠብቂ ነው። ደግሞ ይሄ ነገር ሁሉም ሰው የሚስማማበት ጉዳይ ነው አይደለም። ሁላችንም ንጽህና ላይ በጣም ትኩረት ማድረግ አለብን። አንቺ ራስሽን ስትጠብቂ በዙሪያሽ ያሉ ሰዎች አከብሩሻል፣ በአንቺም ደስተኛ ይሆናሉ። ምክንያቱ አንቺ በመጀመሪያ ራስሽን ያከበርሽ ሴት ነሽ። ራስሽን ወደሽ ዋላ ራስሽን ተንከባክበሸዋላ። ስለዚህ ማንኛውም ሰው ከአንቺ ጋራ መሆንን የሚፈልግበት ሁኔታ ሊፈጠር ይችላል። በተለይ ደግሞ የራስን ንጽህና መጠበቅ የግድ ለተቃራኒ ጾታ መሆንም የለበት ከቶሻል አይደለም። በተቃራኒ ጾታ ወይም ደግሞ በፍቅር አጋርሽ ብቻ ለመወደድ ብለሽ ማድረግ ያለብሽ ነገር አይደለም። ኢቭን ይሄ ነገር እኮ ለጤናሽም እጅግ በጣም ጥሩ ነገር ስለሆነ ነው። ያለሽን ነገር ያለሽን ጫማ ሊሆን ይችላል፣ ያለሽን ልብስ ንጽህ አድርገሽ በንጽህና መጠቀም መቻል አለብሽ። በቃ ኳሊቲ የሆኑ ብራንድ ልብሶች መሆን የለበትም፣ አይደለም። ነገር ግን ዋናው ነገር ንጽሕናሽን መጠበቅ መቻል ነው ያለብሽ። ይህን ስልሽ ግን ታዲያ በጣም የተለያዩ ውድ ውድ የሆኑ ልብሶች ወይም ደግሞ ብራንድ የሆኑ ጫማና ልብሶችን እያልኩኝ አይደለም። ከዚህ ባለፈ ግን እኔ እያልኩኝ ያለው ንጽሕናሽን መጠበቅ ነው እንጂ ሁሉም ሰው እኮ በራሱ አቅም ነው አይደለም። የሚጠቀመው የራስሽ የሆነ በራስሽ ስታንዳርድ ነው መሄድ ያለብሽ። ነገር ግን ንጽሕናሽን መጠበቅ አለብሽ። በቃ ሳኒቴሽን የምንለው ነገር በጣም ወሳኝነት አለው። ምክንያቱስ በአንችም በአንቺም ሳይድ ብቻ ሳይሆን በወንዱም ሳይድ ራሱ ንጽሕናን መጠበቅ እጅግ በጣም አስፈላጊ ነገር ነው በቃ የሆነ ለፍቅር አጋራችን አብረን ስንሆን እኮ በቃ ጠረኑ ወይም ደግሞ ያለው አለባበስ ሊስበን ሊማርከን የሚገባ ነገር ግን ደግሞ ንጽህን ጥርሱን የማይፍቅ ከሆነ ጥርስሽን የማትፍቂ ከሆነ ልብሶችሽ ንፁ ካልሆኑ በቃ የሆነ ጠረንሽ ደስ የማይል አይነት ስሜትን ከአንቺ የሚመለከት ወይም ደግሞ የሚያሸት አይነት ስሜት ከሆነ ይህ በጣም መጥፎ ነገር ነው። ምክንያቱ ውስጥ አንቺን ከመውደዱ ይልቅ በቃ ሊሸሽሽ ወይም ደግሞ ከአንቺን ራሱ ማግኘት የሚጠላበትን መንገድ እያበጀሽ ነው። ነገር ግን ንጽህናሽን የሞት ጠብቂ ከሆነ የራስሽን ንጽህና ደግሞ የምትጠብቂ ከሆነ ወንድልጅ ካንቺ ጋራ መሆንን ይፈልጋል። አብሮሽ ጊዜ ማሳለፍን ይፈልጋል። ንጽህናሽ ደግሞ በራስ መተማመንሽን እንድትጨምሪ ሊያደርግሽ ይችላል። ገብቶሻል አይደል? ደፋር እንድትሆኝ፣ ሰልፍ ኮንፊደንት እንድትሆኝ፣ በቃ ቀና ብለሽ እንድትሄጂ፣ የበቃ ሴት እንድትሆኝ ሊያደርግሽ ይችላል። ጤንነትሽን ደግሞ ይጠብቀዋል። ገብቶሻል አይደለ? የራስን ንጽህና መጠበቅ እጅግ በጣም አስፈላጊ ነው። ንጽናዋን የምትጠብቅ ኳሊቲዋን የምትጠብቅ ሴት ማንኛውም ወንድ ሊያገኛት የኔ ብሎ የሚመኛት ሴት መሆን ትችላለች። ሌላው እንግዲህ በወንድ ልጅ ለመወደድ ለመፈቀድ የምታስቢ ከሆነ ሊኖሩሽ የሚገቡት ብልሃቶች ወይም ደግሞ ጥበቦች ሙያ ይኖርሽ ይህን ስልሽ ታዲያ በተለይ ደግሞ ምግብ የማብሰል ሙያ የግድ ሊኖርሽ ይገባል። ይህ በእርግጥ እንግዲህ ሊያስቅም ለማለት ተፈልጎ ነው ሊባል የሚችልበት ሁኔታ አለ። ነገር ግን እህቴ አንድ ነገር ልብበ ወንድ ልጅ ለሆዱ ያለው ቦታ በጣም ለየት ያለ ነው፣ የታወቀ ነው። ስለዚህ ያን ሆዱን ለመሙላት ለመብላት ወይም ደግሞ በቃ ምግብ ለመብላት ሲፈልግ በተለይ ደግሞ ሙያ ያላት ሴትን ምርጫው ነው የሚያደርገው። በተለይ ሙያ ባህላት ሴት ይማረካል፣ ይሳባል። ስለዚህ በተለይ ደግሞ ምግብ የማብሰል ሙያ ከሌለሽ መማር አለብሽ። ገብቶሻል አደለ? ምክንያቱም እንግዲህ ብዙ ነገሮች አሁን አክሰስብል ናቸው። ሁሉንም ነገር አፎርደብል በቃ ከሱፐር ማርኬት ገዝቶ አምጥቶ ኢቨን በቃ ማስቀምታ አስቀምጠን መጠቀም የምንችልበት ሁኔታ አለ። ነገር ግን ደግሞ ወንድ ልጅ እርሱንም ቢፈልግም ቢያይም፣ ነገር ግን ራስሽ በምትሰሪያቸው ስራዎች ይደነቃል፣ ይማረካል። በተለይ ደግሞ አንቺ በምታበ ያቸው ምግቦች፣ በምትሰሪያቸው ምግብና መጠጦች ይማርካል። ስለዚህ በተቻለሽ መጠን ምግብ የማብሰል ሙያ ሊኖርሽ ይገባል። ይህም በምታደርጊበት ጊዜ አቤት እርሷ የምትሰራው ወጥ እኮ አቤት እርሷ የምትሰራቸው ምግቦች እኮ እጅ ያስቆረጥማሉ የሚለውን ንግግር አፉ አይለየው ማለት ነው። ይህ ከምንድን ነው የሚመጣው? በቃ ለአንቺ ካለው ስፍራ ነው ማለት ነው። ስለዚህ በሞያሽ የተካንሽ ሴት መሆን አለብሽ። በቃ የቤት ንጽና በተለይ ወደ ትዳር የምትገቢ ከሆነ ገና ወደ ትዳር ለመግባት የምታስቢ ከሆነ ኢቭን ኢቨን አሁንም ራሱ በትዳር ውስጥ ካላችሁ ይሄን ባህሪያችሁን ወይም ደግሞ ይሄን ክህሎት ማዳበር መቻል አለብሽ። በቃ የቤት ንጽህናን መጠበቅ፣ ምግብ አበሳሰሎች፣ የተለያዩ አይነት የምግብ አበሳሰል ስታይሎችን ማወቅ፣ ሰርፕራይዝ ማድረግ። ስለዚህ ታዲያ ወንድ ልጅ በጣም ይደመምበታል። ይሄን በምታደርጊበት ጊዜ ደግሞ ለአንቺ ያለው የፍቅር ስሜት ከፍ እያለ ይመጣል። ህ ልብ ይህ በእርግጥ እንደቀልድ ወይም ደግሞ ለማለት ተፈልገው ነው ሊያስብል ይችላል። ነገር ግን የምትወጂው ወንድ ወይም ደግሞ በወንድ ልጅ መከበር ወይም ደግሞ መወደድ የምትፈልጊ ከሆነ እነዚህ ባህሪያቶች የግድ ሊኖሩሽ ይገባል። አይ በቃ ረዳት እኮ ቀጥሬ ማሰራት እፈልጋለሁ ይችላለሁ ማለት ይቺ ይሆናል። ነገር ግን እንደ አንቺ አይሆንም። ምክንያቱም አታችመንታችሁን ከፍ የሚያደርገው አንቺ አብስለሽ ስታቀርቢለት ደስ ሊለው ስለሚችል ነው። ሌላኛው እንግዲህ በፍቅር አጋሪ ዘንድ ተወዳጅና ተፈቃሪ የሚያደርግሽ ማንነት ይኖርሽ ብዬ የማስበው ሰዎችን አክባሪና ወዳድ መሆን አለብሽ። በተለይ እንግዲህ የፍቅር አጋሪሽ እንዲኖርሽ ከሚፈልጋቸው ነገሮች መካከል ወይ ቤተሰቦቹ ሊሆን ይችላል፣ ያንቺንም ቤተሰቦች ሊሆን ይችላል፣ በዙሪያ ያሉ ጓደኞቹን ሊሆን ይችላል፣ በሰፈር ውስጥ ባሉ ሰዎች ሊሆን ይችላል። አንቺ ከነርሱ ጋራ ጥሩ የመግባባት ክህሎት እንዲኖርሽ ይፈልጋል። ገብቶሻል አይደለ? የፍቅር ግንኙነታችሁም ደግሞ ይበልጥ ከፍ የሚያደርገውን ነገር አንቺ ለነዚያ ሰዎች ያለሽ ግብረ መልስ ነው። ምክንያቱም ሰዎችን በተለይ ደግሞ እናንተ ዘመዶቻችሁን የምትይዥባቸው መንገዶች በፍቅር አጋሪጅ ዘንድ እንድትወደጂ እና ወይም ደግሞ እንድትጠይ ሊያደርግሽ ይችላል። ገብቶሽ አላደለ? አንቺ በምትሰጪው ሪያክሽን ነው የሚወሰነው። ሰዎችን በቃ በሰፈር ያሉ ሰዎችን የምትጠይቀው እገሊትማ እገሌ እኮ ብለሽ ሁሉ ጊዜ በሐሜት የሐሜት ቃላቶችን የምታወሪ ከሆነ እንትናን እኮ ለአይን ነው የሚያስጥሉኝ አይነት የምት አይነት ከሆነ በቃ ወንድ ልጅ ነገም ተመልሳ በቃ እኔንም እንደዛ ማለቷ ነው ብሎ ጥርጣሪ አይምሮ ውስጥ ሊገባ ይችላል። ስለዚህ በተቻለሽ መጠን ሰዎችን በዙሪያ ያሉ ሰዎችን በእርሱ ዙሪያ ያሉ ጓደኞቹ፣ የስራ ባልደረቦቹን፣ ቤተሰብሽን፣ የእርሱንም ቤተሰቦች ማክበር መቻል አለብሽ። በቃ ዘመን ወዳድ የተባልሽ ሴት መሆን አለብሽ። ስለዚህ እህቴ በሰዎች ዘንድ ያለሽን ተቀባይነት ማሳምር የምትፈልጊ ከሆነ ማንኛውንም ሰው በጥሩ ሁኔታ መቀበል መቻል አለብሽ። ቶሻል አይደለም ይህም በምታደርጊበት ጊዜ ታዲያ በፍቅር አጋሪሽ ዘንድ ተወዳጅና ተፈቃሪ ሴት መሆን ትችያለሽ። እስካሁን ከኛ ጋር ስለነበራችሁ አመሰግናለሁ። ባላችሁበት የዓለም ዳር ሁሉ ሰላም፣ ጤና፣ ፍቅር ለእናንተ ይሁን። በሌላ ቪዲዮ እስክንገናኝ ድረስ መልካም ቆይታ ይሁንላችሁ።